ሐኪሞች ወይ ደግሞ የጤና ባለሙያዎች ያነሱት ጥያቄ የመበት ጥያቄ ቢሆንም አቀራረቡ ላይ የታካሚን ህይወት አስይዞ መሆን የለበትም የሚለው ሀሳብ ገዢ ይመስለኛል በሁሉም አካባቢዎች ላይ። ምክንያቱም ያው ህይወታቸው በሞትና በህይወት መካከል ያሉ ዜጎችም ይኖራሉ መቼም የሚታከሙት አይደለ፣ እሱን ስለምናውቅ ማለት ነው ጥያቄ የማነሳው ይህ እንዳለ ሆኖ ግን በተለያዩ አካባቢ ሲደረጉ የነበሩ ውይይቶች የመንግስት የቀጣይ አቅጣጫ በተጨባጭ ምንድን ናቸው ማለት እንችላለን? ጥያቄዎችን ሊመልስ በሚችል ደረጃ እንዴት ነው እየተንቀሳቀሳችሁ ያላችሁ? አመሰግናለሁ ሰለሞን። ያው ሰሞኑን በሁሉም ደረጃ ከወረዳ ጀምሮ ሰፋፊ ውይይቶችን እያደረግን እንገኛለን። በአብዛኛው በወረዳ ደረጃ አልቆ በዚህ ሰዓት ላይ በዞን ደረጃ ነው ውይይቱ ከፍ እያለ የመጣው። በቀጣይ ደግሞ በክልል ከዚያም ደግሞ በአገር መሪዎች ባሉበት በብሔራዊ ደረጃ በአገር አቀፍ ደረጃ ትልቅ የውይይት መድረክ ከሁሉም የሀገራችን ክፍልና ከባለሙያዎቻችን የተውጣጣ ሰው ባለበት ትላልቅ ውይይቶችን እናደርጋለን። እስካሁን በተደረጉ ውይይቶች በጣም ተስፋ የሚሰጡ ና ለጤና ሴክተርም አጠቃላይ ለአገርም ትላልቅ ውጤቶችን እያገኘን ነው፣ ግብአቶችን እያገኘን ነው የምንገኘው። እንግዲህ ጤና ሴክተር ለአጠቃላይ ለአገር እድገትና ለብልጽግና ግብም ግብአትም ነው። እንደ አገር ከሚመጣው ልማት ቅድሚያ ተጠቃሚ ጤና ሴክተር ነው። ጤና ሴክተር ውስጥ ያሉት ስኬቶችም በአጠቃላይ እንደ አገር እድገትን ለማስቀጠል እጅግ የሚጠቅም ነው። ስለዚህ ጤና ሴክተር ከአገር ልማት ጋር አብሮ የሚታይ ጉዳይ ነው። ከዚህ ጋር ተያይዞ በሁሉም መድረክ ሁሉም የወሰደው ባለፉት የለውጥ ዓመታት እንደ አገር ያስመዘገብናቸው ማህበራዊና ኢኮኖሚያዊ ስኬቶች የጋራ የሁሉምና ተጨባጭ እንደሆኑ የሚታይ እንደሆኑ ተስማምተናል። ከዚሁ ጋር ተያይዞ ደግሞ ጤና ሴክተር የዚሁ አካል ስለሆነ ጤና ሴክተርም ላይ የተሰሩ በርካታ ስራዎችን ሁሉም ባለሙያዎቻችን አድንቆ በጥሩ መንገድ ወስዷል። ለምሳሌ መሰረተ ልማት በጣም እየሰፋ ነው ያሉት ባለፉት ጥቂት ዓመታት ከስድስት ሺህ በላይ የሚሆኑ የተለያዩ ግንባታዎችን እንዲሁም ደግሞ ማደስና የተለያዩ ስራዎችን ሰርተናል። ያ ብቻም ሳይሆን አገሮስ መድኃኒት ማምረት የተለያዩ ግብዓቶችን አገር ውስጥ ማድረግ በተለይ በኢኮኖሚ ላይ ከተወሰዱ እርምጃዎች ውስጥ አንዱ ነው። በሰክተራችን እየታየን ያለው ጤና መድህን ከ62 ሚሊዮን በላይ ዜጎች ተጠቃሚ እንዲሆኑ እንዲሁም ደግሞ ሌሎችን በርከት ያሉ ስራዎችን በጤና ሰክተር ውስጥ ሰርተናል። ይሄ የጋራ ተደርጎበታል። ይሁን እንጂ ያልሻገርናቸው ተግዳሮቶች አሉ። አጠቃላይ እንደ አገርም እንደ ጤና ሴክተርም በተለይ ከጤና ሴክተር ጋር ተያይዞ የአገልግሎት ጥራት አሁንም ችግር ነው። ማህበረሰባችን በሚፈለገው ደረጃ አልረካም። ይሄ የጋራ አብረን ተረባርበን የምንሰራ ነው። ሁለተኛው በየመድረኩ የተነሳው ጤና ሙያተኞቻችን የሚያነሱት የደመወዝ ማሻሻያ ጥያቄ፣ የጥቅማጥቅም ማሻሻል፣ የመኖሪያ ቤት፣ የትራንስፖርት እና ሌሎችም ጥቅማ ጥቅሞች ይነሳሉ። አብዛኛው ጥያቄ እየተሰራበት ያለና በቀጣሚ የሚሰራ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። ይሁን እንጂ ሁሉም የተስማማበት እነዚህ ጥያቄዎች እንዲመለሱ ስራ ማስቆም አድማ ማድረግ በፍጹም በጤና ሴክተር ውስጥ የማይፈቀድ መሆኑንና አግባብነት የሌለው አካሄድ እንደሆነ ሁሉም ተስማምቶበታል። አብዛኛው ተሳስተን ነው በሚለው ወስዷል። ጥያቄው ሰከን ባለ መንገድ በሂደት ነው የሚመለሰው አገርን አቅም መሰረት ያደረገ በየደረጃው ከወረዳ ጀምሮ የሚመለስ ጥያቄ መሆንና ተረጋግተን ስራችን እየሰራን መንግስት ጥያቄያችንን ይመልሳል የሚል አቋም በሁሉም ደረጃ ላይ ተወስዷል። እንግዲህ በቀጣይነት በክልልም በአገር አቀፍም ደረጃ ይህ ውይይት ውጤቶችን ያመጣልናል። ይህን እንደ ግባት ወስደን በእርግጥም በቀጣይነት ቅርብ የወጣውን አዋጃችንን ማዕከል አድርገን ነጻ የሕክምና አገልግሎቶችን ከክልልና ከተማ መስተዳድር ጋር በመሆን የመኖሪያ ቤትና የትራንስፖርት፣ ሌሎችንም ጥቅማ ጥቅሞች ለባለሙያዎቻችን ዘላቂ በሆነ መንገድ የምናደረግ መሆኑን እኛም ዛሬ ሰፋፊ ውይይቶችን በፌዴራል አድርገናል። የሚቀጥል ይሆናል። ጤና ባለሙያዎቻችን ከፈጣሪ በታች ዜጎቻችን አምነው ችግሮቻቸውን ይዘው የሚሄዱበት ብርቅዬ ልጆቻችን ስለሆኑ ይህን አለኝታ በፍጹም ወደኋላ ማስቀረት የለባቸው ያለባቸውም በዚሁ ደረጃ ክፍተት ያለባቸውን ጤና ሙያተኞቻችንን ግን አስተማሪ እርምጃ እየወሰድም እንገኛለን። ተማሪዎችም ቢሆኑ ስራ ላይም ያሉ ቢሆኑ ህጋዊ እርምጃዎች ህጉ በሚፈቅደው መሰረት የሚሄድ ይሆናል። ከዚህም ትምህርት እናገኛለን ብናስባለን እንደ አጋጣሚ ወስደን በየደረጃው ሁሉም ኃላፊነቱን በአግባቡ እንዲወጣ በቀጣይነትም የሚሰራ መንሰራ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ።